የተቀናጀ ግብርና ፓርኮች ከጥናት ጀምሮ አሁን ያሉበት ድረስ ክትትል እየተደረገ ነው ያለው። በክትትላችንም እንዳየ ነው፣ ሶስት ፓርኮች አስመርቀን ኢንቨስትመንት መሳብ ጀምረናል። አጠቃላይ አሁን ወደ መቶ አስራ ሁለት አካባቢ ባለ ሀብቶች ሶስቱ ፓርኮች ላይ ቡሬ፣ ቡልቡላ እና ይርጋለም ኢንዱስትሪ ፓርክ ላይ ፍላጎት አሳይተዋል። ከዛ ውስጥ ወደ አስራ ሁለት አካባቢ የሚሆኑ ደግሞ ምርት ማምረት የጀመሩ ናቸው። ሁለት ቡሬ ላይ ሪችላንድ ባዮ ኬሚካል እና ማሪክ የሚባል የበቆሎ ቅንጭ የሚያመርት፣ ሁለት ደግሞ ቡልቡላ አንድ ማራምራች እና የአኩሪ አተር ዘይት የሚያመርት ቲኬ ግሩፕ አለ። ሌሎቹ ስምንቱ ይርጋለም ኢንዱስትሪ ፓርክ ውስጥ ያሉ ናቸው። ከዛ ውስጥ አራቱ የአቮካዶ ዘይት ያመርታሉ። ቡና ማር፣ እንዲሁም ደግሞ ፍሌበርድ ሚልክ እና ጁስም የሚያመርቱ ናቸው ያሉ። እነዚህን ባለሀብቶች ለማምጣት የተለያዩ የኢንቨስትመንት ፕሮሞሽን ስራዎች የተሰሩ አሉ። ኢንቨስትመንት ፕሮሞሽን በተለያየ መልኩ የማስ ኢንቨስትመንት ፕሮሞሽን እና እንዲሁም ደግሞ ሄድሃንቲንግ ኢንቨስትመንት ፕሮሞሽን ስራዎችን ወይም መስራት እየተሞከረ ነው ያለ። ይህንን በክልሉም በእኛም እንዲሁም ደግሞ አይፒዲሲ ምንን ስራ ላይ እንጌጅ እንዲያደርግ አድርገን ነው እየሰራን ያለነው እና በዚህ አመት ብቻ የሚዲያ ብሪፊንግ አንድ ሁለት የተሰጠዋሉ። ሐምሌ ላይ እንደገናም ደግሞ ባለፈው ክቡራቱ ዋሰን የመሩት ቲም ከገንዘብ ሚኒስቴር ከግብርና ሚኒስቴር ከባንኮች ልኡክ ይዘን ሄደን እንቅስቃሴ ነበር እና ጥሩ እንቅስቃሴ ነው ያለው። አሁን ፓርኩ ትንሽ ቀዝቀዝ ያለ ነበር። አሁን ያለበት ግን የመነቃቃት አዳዲስ ባለሀብቶች የመግባትና ምርት የመጀመር ስራዎች አሉ። ተጨማሪ ስራዎች ይፈልጋል። በቂ አይደለም ያን ተጨማሪ ስራዎች ከአጋር ድርጅቶችም እንዲሁም ደግሞ ከባለ ድርሻ አካላት እንደ ኢንቨስትመንት ኮሚሽን እና ገንዘብ ሚኒስቴር እንዲሁም ግብርና ሚኒስቴር ከመሳሰሉት ጋር ግብአትን ከማቅረብ ኢንቨስትመንትን ከመሳብ እንዲሁም ደግሞ ኢንፍራስትራክቸሮችን ከማሟላት አኳያ ስራዎች እየተሰሩ ያሉ አሉ። ትላልቅ የኢንቨስትመንት ስራዎች መስራት ይጠበቅብናል። በተለይም ደግሞ የውጭ ሀገር ባለሀብቶችን ከመሳብ አኳያ ይሄ በማንዴድ ደረጃ የአይሲ ስራም ስለሆነ ከእነሱ ጋር በጋራ እየሰራን ነው ማለት ነው። እንግዲህ የገቡትና እየመረቱ ያሉት ኢንዱስትሪዎች ጥሩ እንቅስቃሴን አላቸው። ለምሳሌ ሪችላንድ ባዮኬሚካልን ብቻ አይተን ኤክስፖርት ያደረገውን ላለፉት ሶስት አመት ከ2013 ጀምሮ ምርት ውስጥ ገብቷል። ከተመረቀ ጊዜ ጀምሮ እሱ ብቻ ወደ ሰላሳ 33 ሚሊዮን ዶላር አካባቢ ነበር ያመጣው። የመጀመሪያው ዓመት 10 ሚሊዮን፣ ቀጥሎ 28 ሚሊዮን እያለ እንግዲህ በተለያዩ ሁኔታዎች እየቀነሰ አሁን በዚህ ዓመት ወደ 2 ሚሊዮን አካባቢ ነው ኤክስፖርት ያደረገው። እየቀነሰ እየቀነሰ ነው የመጣው፣ ግን ያለው የከረንት ሲዌሽን ነው ያን ያደረገው የሚል ግምጋማ ነው ያለን። አቅሙ በጣም የተሻለ አቅም ነው ያለው። ስለዚህ በሪችላንድ ብቻ 33 ሚሊዮን አካባቢ ዶላር አካባቢ ነው ያገኘ ነው። ሌሎቹም ኤክስፖርት እያደረጉ ያሉ አሉ። አቮካዶ ዘይት አሁን ባለፈው ሁለት ሶስት ዓመት ኤክስፖርት የተደረጋለ በዚህ አመት ብቻ ወደ አንድ ነጥብ ስድስት ሚሊዮን ዶላር ከአቮካዶ ዘይት ኤክስፖርት የተገኛለ። እንዲሁም ደግሞ ኢምፖርት ሰብስቲቱሽን ላይ የአኩሪ አተር ዘይትን ወደ አኩሪ አተርን ፕሮሰስ አድርጎ ዘይት በማምረት የሎካል ፍላጎቱን የማሟላት ስራ እየተሰራ ነው ያለው። ቀላል የሚባል አይደለም። በዚህ አመት ብቻ ወደ ሁለት ነጥብ አንድ ሚሊዮን አካባቢ ኤክስፖርት ኢምፖርት መደረግ የነበረበት ዘይት በሪችላንድ ባዮ ኬሚካል እየመጣ ያለንበት ነው ያለው። እንዲሁም ደግሞ አሁን ቲኬ ግሩፕ እዚሁ ተመሳሳይነት ያለው ቡሬ ላይ እያመረተ ነው ያለው ና ጥሩ ነው። ኢምፖርት ሰብስቲሽንም ቢሆን የተሻለ ነው። ጅምሩ ጥሩ ነው፣ ግን ብዙ ይጠበቅብናል። የምንጠብቀው ባለሀብት ወደ አራት መቶ ነው አሁን ያለን። ቅድም እንደነገርኩሽ መቶ አስራ ሁለት አካባቢ ነው ያለው። ስለዚህ ገና ሀያ አምስት ፐርሰንት አካባቢ ነው ፍላጎት ደረጃ ይብል ወደ ምርት የተቀየሩ ደግሞ አስራ ሁለት ብቻ ናቸው ስምንት ፌዝ ቀስ በቀስ እያለ ነው የሚመጣው። የሌሎች ሀገር ተሞክሮ እንዳየ ነው በአንድ ፓርክ እንጌጅ አይደረግም። ርብርብም ተደርጎበት የሚሰራ የተለያየ ፕሮሞሽን ባለሀብቶችንም የማሳመን ስራ ይፈልጋል። የሌሎች ሀገሮችን ተሞክሮ ስናይም አንድ ፓርክ ሙሉ ለሙሉ ተይዞ ወደ ውጤት ለመቀየር እስከ ሰላሳ አምስት ዓመት የፈጀበትን አይተናል። እንድና መጥፎ የሚባል ደረጃ ላይንም ብለን አናስብም። አሁን እንደ ኢንዱስትሪ ሚኒስቴር ጥሩ ነው ያለው እንቅስቃሴውም የቀሩንም ኢንፍራስትራክቸሮች ማሟላት የሚቀሩና ለምሳሌ ፓወር ሰብስቴሽን ቡሬ ላይ ይቀረናል። ሌሎቹም ቢሆኑ ለጊዜው ያላቸው ግን በቂ አይደለም። ስለዚህ እሱ አሁን እየተሰራ ያለ ነው። የሌተር ኦፍ ክሬዲት ልንከፍትበት የምንችል የ33 ሚሊዮን ዶላር ከገንዘብ ሚኒስቴር እንዲሁም ደግሞ ብሔራዊ ባንክ፣ ንግድ ባንክ እንዲሁም ደግሞ የማኑፋክቸሪንግ ኢኒስትሪን ኮሚቴ ካውንስሉ ተረባርቦ 33 ሚሊዮን ዶላር እንዲፈቀድ ልናድርገናል። ጥሩ ጅምር ነው። እንዲሁም ደግሞ ወደ 9.3 ሚሊዮን ዶላር ለዚህ ለሰብስቴሽን ግንባታ የተፈቀደበት አግባብ ነው ያለው እና እሱ ሲያልቅ ሰብስቴሽኑ የተሻለ ኢንቨስትመንት እንስባለን የሚል ትናያለን። ስለዚህ ያለንበት ስቴጅ ከትሪትመንት ፕላንት ከፓወር ከሲቨሬጅ ማስወገድ ደረቅ ቆሻሻ ከማስወገድ አኳያ አንዳንድ የቀሩ ስራዎች ይኖራል። እነሱን እየጨረስን በደንብ ዝግጁ እናደርጋለን ማለት ነው። አሁን ባለበትም እየተቀበለ ያለበት ስለሆነ ጥሩ ነው ያለነው የሚል ነው የእኔ ግምገማ እንግዲህ ፊዚካሊ በቁጥር ይህን ያክል መጥቀስ ልቸገር ይችላለሁ። ግን የአግሮ ፕሮሰሲንጉን ሴክተር ከግብርና ወደ ኢንዱስትሪላይዜሽን ሽግግርን ከማሳየት አኳያ ፈርቀዳጅ ከመሆን አኳያ ትልቅ ምሳሌ ይሆናሉ ብለን ያሰብነው እሱም አሁን እያየን ያለ ነው። አቮካዶ በሶስት ብርና በሁለት ብር ይሸጥ የነበረ አቮካዶ መሬት ይጣል የነበረ አቮካዶ አስራ ስድስት ብር፣ አስራ ሰባት ብር በማስ እየተገዛበት ያለ ነው ያለው እና ትስስሩን ከመፍጠር አኳያ አግሮፓርኮቹ ጥሩ ምሳሌ ሆነው ኢኮኖሚው ላይ ኮንትሪቢዩት ያደርጋሉ የሚል በቁጥር ይሄን ያክል ማለት ትንሽ ሊከብደኝ ይችላል። ምክንያቱም እነሱ ሙሉ ኦኮፓይድስ ተደርገው ሲያልቁ ኢኮኖሚውም እያደገ ጂዲፒውም እያደገ ስለሚመጣ አሁን ባለበት ሸራችን የኢንዱስትሪውም ትንሽ ዝቅ ያለ ስለሆነ እንደገናም ደግሞ የፓርኮቹ ይሄን ያክል ለማለት ስለሚቸግር ነው። ግን ኢኮኖሚካል ትራንስፎርሜሽኑን ያሳያሉ፣ ፈር ይቀዳሉ ብለን ነው የምናስብ። አግሮፓርኮቹ ፓርኮቹ ሁለት አይነት ሞዳሊቲ ነው የሚጠቀሙት። አንደኛው ያው ፖቴንሻልን መሰረት አድርጎ ነው የተጠኑት ፓይለቶቹም እዛ አካባቢ ላይ ይሄ ምርት ሊመረት ይችላል ተብሎ ነው ታሳቢ የተደረገው። ነገር ግን ሌላኛው ከፖቴንሻሉ በታ ባለፈም ደግሞ ሳይመረት የነበረ አኩራተር ምርት አማራ ክልል ላይ እንዲመረት የተደረገበት አግባብ ነው ያለው። እና ይስባሉም ማለት ምንም ያልነበረውን ምርት እንዲመረት ያደርጋሉ። የተመረተውንም ደግሞ ቴክ እያደረጉ ነው ያሉት ለምሳሌ አቮካዶን ስናይ የነበረውን እዚ አካባቢ ያለውን ፖቴንሻል ተጠቅመው ነው ገብተው እያመረቱ ያሉት። ስለዚህ አቮካዶ በሰፊው እንዲለማ ችግኝ እንዲሰራጭ የተደረገበት፣ አዳዲስ ምርቶች እንዲገቡ የተደረገበት ነው ያለው። አቮካዶን በጥሬው ኤክስፖርት ከማድረግ ፕሮሰስ አድርጎ ዘጠና አምስት ፐርሰንት አካባቢ የሆነ ዌስት እዚህ ዳምፕ ተደርጎ ኤክስፖርት ተደርጎ ጥሩ ገቢ የተገኘበት ነው። ስለዚህ ከግብርና ጋር ያለው ትስስር ከግብርና ልማቱ ጀምሮ ችግኝ ከማሰራጨት፣ እንዲሁም ደግሞ ገበሬዎችን ከማሰልጠን ከማሰራጨት ጀምሮ አብረን እየሰራን ያለው ያለነው የኢንፑት ቴክኒካል ኮሚቴ አለን። ያ ኢንፑት ቴክኒካል ኮሚቴ በክልልም በፌዴራልም የሚመራው በግብርና ሚኒስቴር ነው ወይም ደግሞ በግብርና ቢሮ ነው። ስለዚህ ጥሩ ግንኙነት ነው ያለን። እንደገናም ደግሞ ፓርኮቹም ሙሉ ለሙሉ የግብርና ምርትን ስለሚጠቀሙ ለዛ ተብለው የተቀናጀ የግብርና ፓርክ ኢንዱስትሪዎች ስለሆኑ ግብርናውን መሰረት እያደረገ ስራ ነው የሚሰራው ማለት ነው። እኛ አሁን አግሮ ፕሮሰሲንግ ኢንዱስትሪዎች ላይ ዋና ዋና አንከር ባለሀብት ነው አንዱ ቅድም እንዳልኩሽ ስራ ይቀረናል ያልኩሽ ነው። አንዱ አንከር ባለሀብት ሌላኛው ምናልባት አንከር ባለሀብት ለመሳብ መሟላት ያለባቸው እና የባለድርሻ አካላትን ረብረብ የሚፈልጉ እንደ ፓወር፣ ውሃ አቅርቦት የመሳሰሉ አነስተኛ ስራዎች የሚጠይቋሉ እነዚህ ናቸው። ከዚያ ባለፈ ባለሀብቶች ወስነው ኢንቨስት ማድረግም ፍላጎት ያሳዩትም እነሱ ቁርጠኝነታቸውን የመጨመር ጋፕ ነው ያለው እንጂ አሁን ባለው ግብአት ጥረት ነው ገጥሞን የለም። አሁን ባለው እንግዲህ ወደፊት በሰፊው ኢንዱስትሪዎች ሲመጡ ኮምፒቲሽኑ እየበዛ ሲጨምር አሁን አቮካዶ ላይ እየታየ ያለው ያንን የሚመስል ነገር አለ። አምስት ስድስት ኢንዱስትሪዎች እየገቡ ነው ያሉት። ስለዚህ ሶርሲንጉ በደንብ ካልሰፋ እናንትን ካለ እጥረት ይመጣል ማለት ነው። ስለዚህ ምን ይፈልጋል? ወደኋላ ሰፕላይ ቼኑ ላይ በደንብ ስራ ይፈልጋል። ችግኝ መትከል፣ መሬት ማዘጋጀት፣ በደንብ ማሰራጨት፣ ዝርያ መምረጥ፣ ሪሰርች ስራዎችም ያስፈልጋሉ ማለት ነው እዚህ ላይ ካለው አሁን ባለበት ያን ያክል የሚባል የግብአት ችግር የለም። የአገር ውስጥ ባለ ሀብት ኦልሞስት በሚባል ደረጃ ቡልቡላ ሙሉ ለሙሉ መቶ ፐርሰንት የሀገር ውስጥ ባለ ሀብት ነው። ይርግ አለም የተወሰነ ሁለት ሶስት የውጭ ባለ ሀብቶች አሉ። እሱም ቢሆን ተዋጽኦን ስናይ የሀገር ውስጥ ባለ ሀብት ነው የሚበዛው። ቡሬ አሁን ያለው ሪችላንድ ባዮ ኬሚካል አርባ ስምንት ሀምሳ ሁለት የጆይንት ቬንቸር ሞዳሊቲ እየተጠቀመ ነው ያለው። ሌሎቹ ግን አሁን የምናያቸው ያሉት ኢንጌጅ እያደረጉ ያሉት ኮንስትራክሽን ላይ ያሉት የሀገር ውስጥ ባለሀብቶች ናቸው በአብዛኛው። ስለዚህ የውጭ ባለሀብት የመሳብ ነው እንጂ ሀገር ውስጥ ባለሀብት ላይ የመሳብ ችግሩ ትንሽ የተሻለ ነው የሚል ነገር ነው ያለን። አንከር ባለሀብት ግን እንፈልጋለን፣ ፖቴንሻል ያላቸው ዩኒሊቨር የመሳሰሉ እንዲሁም ደግሞ ቲማቲም ላይ ትልልቅ አግሮ ፕሮሰሲንግ ላይ ወተት ላይ ሲሰሩ የነበሩት ኔስካፌ ምናምን እንዲመጡ እንፈልጋለን። ምቹ ሁኔታ አንደኛው ያው ፓርኮቹ ሲቋቋሙ የአካባቢውን ጸጋ መሰረት አድርገው ነው። ስለዚህ የግብአት ችግር አይገጥማቸውም፣ አንድ የግብርና ምርትን ይጠቀማል። ሁለተኛ መሰረት ልማት የማሟላት መሰረታዊ የሚባለው የውሃ ማጣሪያ፣ ውሃ አቅርቦት፣ መብራት አቅርቦት፣ ቢሮ ይብን መኖሪያ ቤቱ ላላቸው ፓርኮች አሉና በጣም የተሻለ እንደገናም ደግሞ የመሬት የሚከራዩበትም ሊዝ ፕራይስ በጣም ያነሰ ነው። በቡልቡላ በይርጋለም በቡሬ መሰረተ ልማት የተሟላቸው ፓርኮች አሉን። መሬት ተዘጋጅቶላቸው ያሉ ሼድ ብቻ ገምታቸው የሚገቡበት ቦታ ስላለን መጥታችሁ አልሙ የሚል ነው የማስተላለፈው። ከዛ ባለፈ አሁን የምንጠብቀው የባለ ሀብት ስብጥሩ ማስፋት ካልሆነ በስተቀር ጥሩ እንቅስቃሴ ነው ያለን። መሰረተ ልማቶችንም በእኛ በኩል የሚሟሉትን እየተሟላ፣ በክልልም በኩል ያለው እየተሟላ ስለሆነ። ሌላኛው ምናልባት የቀሩ ልማቶች እንዲሟሉ የሰስቴኔብል ዴቨሎፕመንት ጎል በጀት ለክልሎች ቀጣይነቱ መኖር አለበት ብዬ አስባለሁ እና ገንዘብ ሚኒስቴርን በዚህ በኩል እንዲያግዘን እንፈልጋለን ማለት ነው።